ጤና ይስጥልን። ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ዛሬ ሐሙስ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ አሁን ይጀምራል። አሁን ከቀኑ ስድስት ሰዓት ሆኗል። ዜና ኢትዮጵያ ደግሞ እስከ ስምንት ሰዓት ድረስ የሚያቆዩትን የሀገር ውስጥና የውጭ ዘገባዎች አካቶ ነው አሁን የተጀመረው። አብራችሁን ስለምትሆኑ አስቀድመን እናመሰግናለን። የዛሬ ዕለተ ሐሙስ ዜና ኢትዮጵያን እየመራን መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ቆይታ እናደርጋለን። የስድስት ሰዓት አበይት ጉዳዮቻችንን እንጠቁማችሁ። ባለፉት ዘጠኝ ወራት በተለያዩ ሀገራት በአስቸጋሪ ሁናቴ ውስጥ የነበሩ ዘጠና ሁለት ሺህ ዜጎች ወደ ሀገራቸው መመለስ መቻሉን የውጭ ጉዳይ ሚኒስቴር አስታወቀ። ጽዱ የሆነች ኢትዮጵያ ለትውልድ ለማስተላለፍ ሁሉም ማህበረሰብ የበኩሉን ኃላፊነት እንዲወጣ ተጠየቀ። አሜሪካ ኤርትራን ጨምሮ የአስራ ሁለት ሀገራት ዜጎች ወደ ሀገሯ እንዳይገቡ አገደች። የሚለውም ከውጭ ዜና የዜና ኢትዮጵያ ቆይታችን ከዋናው ስቱዲዮም ይሻገራል። በተለያዩ ሁነቶች ላይ ባልደረቦቻችን እየተሳተፉ ይገኛሉ። ባሉበት ሁኔታ ደግሞ ያሉ ዋና ዋና ጉዳዮች ምንድን ናቸው የሚለውን በቆይታችን እይጠቁሙናል። ሞላ አለማየሁ በቀጥታ መስመራችን ላይ ተገኝቷል። የሕዝብ ተወካዮች ምክር ቤት ዛሬ 34ተኛ መደበኛ ጉባኤውን እያካሄደ ይገኛል። በዚህ ጉባኤ የተነሱ ዋና ዋና ጉዳዮች ምንድን ናቸው የሚለውን ከሞላ ወደ በኋላ ላይ እንሰማለን። አባዲ ወይናይም በተመሳሳይ ከዚሁ ከአዲስ አበባ በቀጥታ መስመራችን ላይ ነው የሚገኘው። የሲቪክ ማህበራት ከከፍተኛ የመንግስት የስራ ኃላፊዎች ጋር እየተወያዩ ይገኛሉ። በውይይቱ የተነሱ ዋና ጉዳዮች ላይ ደግሞ ከአባዲ ጋር ቆይታ እናደርጋለን። ሌላኛው ባልደረባችን ደረባችን ሀምራዊት ብርሃኑም እንዲሁ ከእኛ ጋር ወደ በኋላ ላይ ትገናኛለች። ሀምራዊት ደግሞ ሁለተኛው ዙር ሀገር አቀፍ የብክለት ቅነሳ ንቅናቄ በአዲስ አበባ እየተካሄደ ይገኛል። ይህንን በተመለከተ ነው ከእኛ ጋር መረጃ ወጠች ቆይታ የምታደርገው ወደ ባህር ዳር ስንሻገር ሳሙኤል ወርቃየሁን በዛ እናገኘዋለን። የሚዲያና ኮሙኒኬሽን ባለሙያዎች ክልላዊ የማጠቃለያ የውይይት መድረክ እየተካሄደ ነው የሚገኘው። ይህንን በተመለከተ መረጃዎችን በቆይታችን ያጋራናል። ሌላኛዋ ብሩክታዊ ታስራት ደግሞ እዚሁ ስቱዲዮችን ትገኛለች። ወደ በኋላ ላይ እናገኛታለን። ከዲጂታል ኢኮኖሚ ግንባታ ጋር በተያያዘ የተዘጋጀችበትን አንድ ጉዳይ ታጋራናለች። እነዚህን እና ሌሎች ሰፊ ጉዳዮችን እንዳስሳለን። አብራችሁን ሁኑ። በተለይ የኑሮ ውድነቱ በማህበረሰቡ ዘንድ የሚነሱ ጥያቄዎች ናቸው እና ምንድን ነው መፍትያቸው ይላሉ። ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን። ይህ ሪፎርም በተጽዕኖ የመጣ ሪፎርም ነው እንጂ ኢትዮጵያዊ ሪፎርም አይደለም የሚሉ ሀሳቦች ይዘንዘራሉ። እዚህ ላይ ምን ይላሉ? በእውቀት፣ በጥበብ፣ በማስተዋል፣ በምክር ነው የተመረ። ዘ ሞስት ሰክሰስፉል ሪፎርም ነው የተባለው። በእነሱም ማይን በእኛም ማይን ለማኑፋክቸሪንግ እንደዛም ትኩረት የሰጥ አይደለም የሚሉ ሀሳቦች ይነሳሉ። እውነትነት አላቸው። በአንዱ ጉዳይ ላይ ብቻ መለጠፍ አያዋጣልም። ለምን የእኛ አልትሜት ፍላጎት ብልጽግና ነው። ድህነትን ድምጥማጡን ማጥፋት ነው። መበቀል ነው። ተመልሰናል የተወደዳችሁ ቀደም ሲል የተከታተላችሁትና ጠቅላይ ሚኒስትር አብይ አህመድ ለኢቢሲ ልዩ ቆይታ ያደረጉበት የመጀመሪያው ክፍል በትናንትናው ዕለት መከታተላችሁን እናውቃለን። ሁለተኛው ክፍል ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር ሁለት ሰዓት ከሰላሳ ጀምሮ የምናስተላልፍ መሆኑን እየገለጽን እንድትከታተሉት ከወዲሁ እንጋብዛለን። ለዜና ኢትዮጵያ ወደ ያዝነው ቀዳሚው ዘገባችን ነው የምናልፈው።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 እንቀጥላለን። በቀጥታ ስርጭት ካሉ ባልደረቦቻችን ጋር ወደምንገናኝባቸው ባቸው ዘገባዎች ልሻገር። ባለፉት 9 ወራት በተለያዩ ሀገራት በአስቸጋሪ ሁናቴ ውስጥ የነበሩ 92ሺህ ዜጎች ወደ ሀገራቸው መመለስ መቻሉን የፌድሪ ውጭ ጉዳይ ሚኒስቴር አስታውቋል። የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 34ኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ በዛሬው ውሎው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከምክር ቤቱ አባላት በቀረቡላቸው ጥያቄዎች ምላሽና ማብራሪያዎችን ሰጥተዋል። ባለፉት ዘጠኝ ወራት ታዲያ በተከናወኑ ዜጋ ተኮር የዲፕሎማሲ ስራዎች በአስቸጋሪ ሁናቴ ውስጥ የነበሩ ዘጠና ሁለት ሺህ ዜጎች ወደ ሀገራቸው መመለስ መቻሉን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቲዎስ ተናግረዋል። በተጨማሪም የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የቀረበውን የኢትዮጵያ አደጋ ስጋት ስራ አመራር አዋጅን በሙሉ ድምፅ አጽድቆታል። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ ይህንን ሁነት ሲከታተል የቆየው ዘጋቢያችን ሞላ ለማየሁ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም እንደምን ቆየህ ሞላ? በውጭ ግንኙነት በኩል ባለፉት ዘጠኝ ወራት ከተሰሩ ስራዎች የዜጋ ተኮር ዲፕሎማሲ ላይ ከ ዘጠና ሁለት ሺ በላይ ዜጎች መመለስ መቻሉን እንግዲህ የውጭ ጉዳይ ሚኒስቴር በሪፖርቱ ገልጿል። ከዜናው ባሻገር የውጭ ዲፕሎማሲን በተመለከተ የቀረቡ ዋና ዋና ጥያቄዎችን የተሰጠባቸው ማብራሪያዎች እንደምን ያሉ ናቸው ንገረን እስኪ? መልካም ሰላሳ አራተኛው መደበኛ ስብሰባ የተወካዮች ምክር ቤት ዛሬ ሲያካሄድ ከተመለከታቸው ጉዳዮች አንዱ የውጭ ጉዳይና የዲፕሎማሲ የኢትዮጵያ የውጭ ጉዳይና ዲፕሎማሲን በተመለከተ ከምክር ቤት አባላት ለውጭ ጉዳይ ሚኒስትሩ የቀረቡትን ጥያቄዎችና ምላሽ የተሰጠባቸው ነው። ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እዚህ ምክር ቤት በመገኘት ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዋና ዋና ጥያቄዎችን ለመጥቀስ ያከል በተለይም የኢትዮጵያ የዲፕሎማሲ አሁናዊ የዲፕሎማሲ ሁናቴው ምን ይመስላል፣ ከቀጠናውና በጎረቤት ሀገራት ጋር ያላት ግንኙነት መዋዠቅ ይስተዋሉበታል የሚሉ ጥያቄዎች ተነስተዋል። እንዲሁም ደግሞ አሁን ላይ ከኤርትራ ጋር ያለው ግንኙነት ምን ይመስላል፣ በተለይም ከኤርትራ ጋር ወደ ቃላት ጦርነት የመግባት የሚመስል አዝማሚያዎች አሉና ውጭ ጉዳይ ሚኒስትር እንዴት ይገመግመዋል የሚሉ ጥያቄዎች ተነስተዋል። ከደቡብ ሱዳን ጋር በተያያዘ የንግድ በተለይም ሁለቱ ሀገራት የሚጎራበቱበት አካባቢ ላይ ያለው የንግድ እንቅስቃሴ ምን ይመስላል የሚሉ ጥያቄዎች ተነስተዋል። እንዲሁም ደግሞ በተለያዩ ሀገራት የሚገኙ የኢትዮጵያ ዜጎች ከደህንነታቸው ከማስጠበቅ አኳያ ምን እየተሰራ ነው፣ በተለይም የዜጎችን መብትና ደህንነት ከማስጠበቅ አኳያ ውጭ ጉዳይ ሚኒስቴር ምን እየሰራ ነው የሚሉ ጥያቄዎች ናቸው የተነሱት። እንግዲህ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሲያብራሩም በዋናነት ዜጋ ተኮር ዲፕሎማሲ ላይ ሰፊ ስራዎች መሰራታቸውን አንስተዋል። በዚህም መሰረት በህገወጥ መልኩ ከሀገር ወጥተው የሚገኙባቸው ኬንያ፣ መካከለኛው ምስራቅ እንዲሁም ደግሞ በማይናማርን ጨምሮ በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ዜጎችን ወደ ሀገር ከዓለም አቀፍ ድርጅቶች ጋርና ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው እንዲመለሱ ሰፊ ስራዎች ተሰርተዋል። ባለፉት ረዥም ጊዜያት ከመቶ ሺዎች የሚቆጠሩ ኢትዮጵያውያን ወደ ሀገር እንዲመለሱ ተደርጓል። የዘንድሮውን ዘጠኝ ወራት ባለፉት ዘጠኝ ወራት እንኳን ብንመለከት ዘጠና ሁለት ሺህ ዜጎች ወደ ሀገራቸው እንዲመለሱ መደረጉን የተናገሩት ይህም በኢትዮጵያ በማትወለከልበት አካባቢ ሁላ በተሰራ የዜጋ ተኮር ዲፕሎማሲ የተገኘ ውጤት መሆኑን አንስተዋል። በዚህም የኢትዮጵያ አየር መንገድ ላደረገው አስተዋጽኦ ምስጋናቸውን አቅርበዋል። ይሁን እንጂ አሁን በዜጋ ጋር ተኮር ዲፕሎማሲ በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያን ዜጎችን ወደ ሀገር የመመለስ ስራ እየተሰራ ባለበት በተመሳሳይ ወቅት ግን በህገወጥ መልኩ ከኢትዮጵያ የሚወጡና ወደ እነዚህ አካባቢዎች የሚሄዱ ዜጎች ስራውን ፈታኝ እንዳደረገው አንስተዋል። ከዚሁ ጋር ተያይዞ የምክር ቤት አባላት በተመረጡባቸው አካባቢዎች ሲሄዱ በተለይም ግንዛቤ ማስጨበጥ ስራ ላይ መስራት እንዳለባቸው አንስተዋል። በተለይም ደግሞ ከዚህ ከህገወጥ ስደት ጋር ተያይዞ የሚሰሩ ኤጀንሲዎችን ከመቆጣጠር አንጻር በቅርቡ ይጸድቃል፣ ምክር ቤቱ ያጸድቀዋል ተብሎ የሚጠበቅ የዚህ የውጭ አገር ስራ ስምሪት አዋጅ አለ። እሱ መሻያው ሲጸድቅ በተለይም ደግሞ ተቋማት በቅንጅት እንዲሰሩ እያስችላል። ይህም ደግሞ በውጭ አገር ሁኔታ በህገወጥ መልኩ ሂደው ስቃይና የሚዳረጉ ዜጎችን እንግልት ከመቀነስ አንጻር ተቋማት በቅንጅት ስለሚሰሩ አስተዋጽኦ እንደሚኖር ነው ያነሱት። ከኤርትራ ጋር በተገናኘና ከጎረቤት ሀገራት ጋር በተገናኘ ለቀረበላቸው ጥያቄዎችም የኢትዮጵያ መንግስት በአሁኑ ወቅት ኤርትራ ጋር ምንም አይነት የቃላት ጦርነት ውስጥ አልገባም። ተቋሙም እንደ ተቋም ምንም አይነት በዚህ ጉዳይ ላይ የሰጠው ምላሽና የቃላት ጦርነት የሚመስል ሁኔታዎች የሉም። እንደ ማንኛውም የጎረቤት ሀገር በተለይም የኤርትራና የኢትዮጵያ ህዝብ የህዝብ ለህዝብ ትስስሩ ጥልቅ ነው። ይህ ደግሞ በ2010 ዓ ም የኢትዮጵያ መንግስት ባደረገው ኢኒሼሽን የታየ ነው። ስለዚህ የጎረቤት ሀገራት የህዝብ ለህዝብ ትስስሩን ይበልጥ ከማጠናከር አኳያ ነው የኢትዮጵያ ዲፕሎማሲ የተመሰረተው። ከጎረቤት ሀገሮች ጋር ሰፊ ስራ እየተሰራ ነው። በተለይም ደግሞ ብሔራዊ ጥቅምን ወይም ሀገራዊ ጥቅምን ባስከበረ መልኩ ከጎረቤት ሀገራት ጋር በጋራ ተጠቃሚነት መርህ ላይ ያተኮረ የውጭ ጉዳይ መርህ እንደምንከተል ነው ያነሱት። በደቡብ ሱዳን ያለውን ሁኔታ ደቡብ ሱዳን ላይ አሁን ላይ ያለው ውጥረት በድንበር አካባቢ የራሱ ተጽዕኖ አለው። ይሁን እንጂ የድንበር ንግድን ከማሳለጥ በተጨማሪ በደቡብ ሱዳንና በኢትዮጵያ መካከል ከንግድ ባሻገር በመሰረተ ልማት የመተሳሰር ፍላጎትና እቅዶች መኖራቸውን አንስተዋል። በድንበር አካባቢ ያሉ ስጋት የሚመስሉ ሁኔታዎችንም ከመቀነስ አንጻር ኢትዮጵያ በብዙ ሺህ ኪሎ ሜትሮች ከጎርቤት ሀገራት ጋር ትዋሰናለች። እንደሚታወቀው ከ50 በመቶ በታች ነው። በተለይም በትክክለኛ መልኩ መላከተው ቀጣይ ስራዎች ይኖርናል ብለዋል። አሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ። ሞላ ለማየው እኛም እናመሰግናለን። በገታ መስመራችን መረጃዎችን ስላጋራን መልካም ቀን። ጠንካራ ሀገረ መንግስት ለመገንባት የሲቪክ ማህበራት ሚናቸውን ሊያጠናክሩ እንደሚገባ ተጠቆመ። በአዲስ አበባ ከሚገኙ የሲቪክ ማህበራት ጋር የከተማ ከፍተኛ የመንግስት የስራ ኃላፊዎች ውይይት እያካሄዱ ነው። የሲቪክ ማህበራት በከተማ በተለያዩ ዘርፎች ከፍተኛ አስተዋጽኦ እያበረከቱ እንደሚገኙም በዚሁ መድረክ ላይ ተጠቅሷል። ይህንኑ ጉዳይ ይዘን ነው የምንቆየው ተመልካቾቻችን። ባልደረባችን አባዲ ወይናይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ለሀል? ዛሬ እየተከታተልክ ባለው በዚሁ የምክክር መድረክ ላይ ምን ሀሳቦችና ጥያቄዎች ተነሱ? ከአመራሮችስ የተሰጡ ምላሾች ምን ይመስላሉ? አመሰጋለሁ እንግዲህ አንቺም ቀደም ብርሽ ተቀሽው የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች አጠቃላይ በከተማ ከሚንቀሳቀሱ የሲቪክ ማህበራት ጋር የውይይት መድረክ አካሂደዋል። በዚህ የውይይት መድረክም አጠቃላይ በከተማ የሚንቀሳቀሱ የተለያዩ የሲቪክ ማህበራት ተወካዮች ናቸው የተሳተፉት። ከዛ ባሻገርም ደግሞ የአዲስ አባ ከተማ ምክትል ከንቲባ አቶ ጃንጥራ ራባይና አጠቃላይ የአዲስ አበባ ከተማ የብልጽግና ፓርቲ ቅርንጫፍ ጽህፈፊት ኃላፊ አቶ ሞገስ ባልቻ ተገኝተዋል። አጠቃላይ ጠንካራ የሲቪክ ማህበራት ለጠንካራ ሀገረ መንግስት ግንባታ በሚል መሪቃን ነው ይህ የውይይት መድረክ የተካሄደው ማለት ነው። በተለይም ደግሞ ሰባት ዓመታት በተከናወኑ ዘርፈ ብዙ ስራዎች አማካኝነት አሁን ላይ አዲስ አበባ ገጽታዋ በብዙ መልኩ እየተቀየረ እንደሚገኝ ተጠቅሷል። በተለይም ደግሞ በማህበራዊ ፖለቲካዊና በኢኮኖሚ ዘርፍ በተከናወኑ ስራዎች አሁን ላይ አዲስ አበባ ተመራጭ ከተማ ማድረግ ስለመቻል የተገለጸው ከዛ ባሻገርም ደግሞ በተለይም አዲስ አበባ የአፍሪካ ተምሳሌት ከተማ እንድትሆን ለማድረግ በርካታ ተግባራት እየተከናወኑ ይገኛሉ። በዚህም ደግሞ ውጤቶች እየተገኙ እንደሚገኙ የተገለጸው ለዚህ ደግሞ አጠቃላይ የሲቪክ ማህበራቱ ከፍተኛ ድርሻ አላቸው። በተለይም ደግሞ እነዚህ የሲቪክ ማህበራት ከመንግስት ጋር በቅንጅት በመስራታቸው ያለው ሚና ያለው ውጤት ከፍተኛ መሆኑ የተገለጸው እንግዲህ በቀጣይም ደግሞ ሊሰሩ ይገባል ያሏቸው የሲቪክ ማህበራቱ አባላት ተወካዮች ሀሳቦችን አንስተዋል። ካነሷቸው ሀሳቦች መካከል ደግሞ አጠቃላይ የኮሪደር ልማቱ ተጠቃሽ ነው። የኮሪደር ልማቱ አሁን ላይ የከተማዋን ገጽታ ከመቀየር ባለፈ አጠቃላይ ለዜጎቿ ምቹ የሆነች ከተማ ለመገንባትና አጠቃላይ ደግሞ ውብ ከተማ ለመፍጠር የተለያዩ ስራዎች እየተሰሩ ይገኛሉ። እነዚህ የኮሪደር ልማቶች አሁንም ሊቀጥሉ ይገባል። በተለይም ደግሞ የሚሰራው ስራ እንዲጠናከር እኛም የበኩላችን ሚና እንወጣለን የሚል ሀሳብ አንስተዋል። ከዛ ባሻገርም ደግሞ የሚሰራው ስራ ይበልጥ ጠንካራ እንዲሆን ለማስቻል በተለይም የስራ እድል ፈጠራ ላይ ሊጠናከር ይገባል ላይ በስራ ደፈጠራ ላይ የሚሰራ ስራ እንዲጠናከር እዚህ ላይ መንግስት ትኩረት ሊያደርግ እንደሚገባ አንስተዋል። ከዛ ባሻገርም ደግሞ አሁን ላይ በኢኮኖሚ ዘርፍ በርካታ ተግባራት እየተከናወኑ ቢሆንም አሁንም የኑሮ ውድነቱ ላይ የሚሰራው ስራ ሊጠናከር ይገባል። አሁን ላይ የኑሮ ውድነቱን ለማስተካከል መንግስት የሚሰራው ስራ ሊጠናከር ይገባል። ከዛ ባሻገርም ደግሞ ከሲቪክ ማህበራቱ ጋር በቅንጅት በመስራትም የኑሮ ውድነቱ እንዲቀንስ የሚሰራው ስራ እንዲጠናከር እኛም የበኩላችን ሚና እንወጣለን የሚል ሀሳብ አንስተዋል። ከዛ ባሻገርም ደግሞ አሁን ላይ የተለያዩ የሲቪክ ማህበራት ድርጅቶች የሚቋቋሙ ቢሆንም ጠንካራ ሆነው እንዲወጡና እና አጠቃላይ ውሳኔ ሰጪ ሆኖ እንዲወጡ የማድረግ ስራው በትብብር ሊሰራ እንደሚገባ ነው ያነሱት። ከዛ ባሻገርም ደግሞ ወጣቶች በሀገሪቱ መጻኢ እጣ ፋንታ ላይ ያላቸው ሚና ይበልጥ ጠንካራ ሆኖ እንዲወጣ ለማስቻል እና አጠቃላይ በሀገሪቱ ላይ ያላቸው ተሳትፎ እንዲጠናከር ለማስቻል አጠቃላይ ወጣቶች እንዲደራጁ የማድረግ ስራ አሁንም ተጠናክሮ ሊቀጠል እንደሚገባ ነው የተገለጸው። ማለት እንግዲህ አመራሮቹ በሰጡት መልስ እንደገለጹት ከሆነ አጠቃላይ በስራ ዕድል ፈጠራ ላይ የተነሳው ሀሳብ ከፍተኛ እምርታ የተመዘገበበት ይገኛል። በተለይም ደግሞ አሁን ላይ በከተማዋ የስራ ዕድል በቋሚነት ለመፍጠር በርካታ ስራዎች እስከ በጀት ማብቂያ ድረስ ወደ 350 ሺህ ለሚሆኑ የከተማዋ ነዋሪዎች የስራ ዕድል ለመፍጠር ስራዎች እየተሰሩ እንደሚገኙ አንስተዋል። ከዛ ባሻገርም ደግሞ ከኑሮ ድርት ጋር በተያያዘ አጠቃላይ የከተማዋ አስተዳደሩ ከፍተኛ ትኩረት በመስጠት አጠቃላይ የዋጋ ንሮትን ለማረጋጋት ስራዎችን እየሰራ እንደሚገኝ የተገለጸ። ከዛ ባሻገርም ደግሞ በምገባ እንዲሁም ደግሞ የእሁድ ገበያዎች ማዕከላትን በማቋቋም አጠቃላይ የዋጋ ንሮትን ለማረጋጋት ከፍተኛ ስራ እየሰራ እንደሚገኝ አንስተዋል። እንዲሁም ደግሞ አጠቃላይ ከከተማዋ አስተዳደሩ ከማህበራቱ ጋር ያለው ትስስርና ቅንጅት ጠንካራ እንዲሆንና የተሻለ ለማድረግ አጠቃላይ እየሰራ እንደሚገኝ አንሷል። በቀጣይም ደግሞ አጠቃላይ በከተማዋ ያለውን የዲሞክራሲ ስርዓት ጠንካራና የተሻለ ለማድረግ የሲቪክ ማህበራት ሚና ከፍተኛ በመሆኑ ከማህበራቱ ጋር ያለው ቅንጅትና ትስስር ይበልጥ በቀጣይም እንደሚያጠናክር ነው በዛሬ በነበረው መድረክ የተገለጸው። አባዲ እናመሰግናለን። ስለ መረጃዎች መልካም ጊዜ። ሸጎሌ አካባቢ ከሚገኘው የኤቢሲ ስቱዲዮ በቀጥታ ስርጭት የተከታተላችሁት የምትገኙት የዛሬ ሀሙስ ዜና ኢትዮጵያ እንደቀጠለ ነው። ጽዱ የሆነች ኢትዮጵያን ለትውልድ ለማሳለፍ ሁሉም ማህበረሰብ የበኩሉን ኃላፊነት እንዲወጣ ተጠየቀም። ጽዱ ኢትዮጵያን ባህል ማድረግ በሚል መሪ ሀሳብ ሁለተኛው ዙር ሀገር አቀፍ የብክለት ቅነሳ ንቅናቄ በዚህ በአዲስ አበባ እየተካሄደ ነው። በዚህ ንቅናቄ ከፍተኛ የመንግስት የስራ ኃላፊዎችና የልማት አጋር ድርጅቶችም ተሳታፊ ናቸው። እዚህ ጉዳይ ላይ እንቆያለን። ይህንን ሁነት እየተከታተለች የምትገኘው ዘጋቢያችን ሀምራዊት ብርሃኑ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ሀምራዊት እንደምን ቆየሽ? የጽዱ ኢትዮጵያ ንቅናቄ መጀመሪያው ምዕራፍ ያስገኛቸው ውጤቶችና የሁለተኛው ዙር የጽዱ ኢትዮጵያ ንቅናቄ ውን እንዲሆን ከአጋራ አካላት ከመንግስት ከማህበረሰቡ ምን ይጠበቃል ተባለ የተነሱትን ንገሪን እስኪ አመሰግናለሁ ሰለሞን። እንግዲህ የዓለም የአካባቢ ቀን በዓለም አቀፍ ደረጃ ለ52ተኛ ጊዜ በኢትዮጵያ ደግሞ ለ32ተኛ ጊዜ እየተከበረ ነው የሚገኘው። እንግዲህ ይህንንም በዓል ምክንያት በማድረግ በኢትዮጵያ ጽዱ ኢትዮጵያን ለመፍጠር የሚያስችል የብክለት ለመከላከል የንቅናቄ ለስድስት ወር የሚቆይ ንቅናቄ ዛሬ ይፋ የተደረገበት ነው። እንግዲህ እነዚህ ይሄ ንቅናቄ ለስድስት ወራት በእያንዳንዱ ወር እየራሱ የሆነ ተግባራት ያለው ነው ማለት ነው። ይህ እንግዲህ ፕላስቲክን በማስወገድ እንደዚሁም ደግሞ በውሃና አፈር ብክለት በመጤ የአረምና እንደዚሁም የአፈር አሲዳማነትን በመከላከል እንደዚሁም የድምፅ ብክለት እንደዚሁም ደግሞ የአካባቢና ማህበራዊ ተጽዕኖ ላይ ተጽዕኖ የሚያደርሱ ብክለቶችን በመከላከል የእያንዳንዱ ወር ተግባራቶች ናቸው። እንግዲህ በዚህ መድረክ ላይ በርካታ የፌዴራልና የክልል ከፍተኛ ኃላፊዎች እንደዚሁም ዲፕሎማቶች፣ መንግስታዊና መንግስታዊ ያልሆኑ አካላት የተገኙበት ነው ማለት ነው። እጅግ ትልቅ መድረክ ነው እንግዲህ በዚህ መድረክ ላይ እነዚህን ብክለትን ለመከላከልና ጽዱ ኢትዮጵያን ለመፍጠር የሚያስችሉ ተግባራትን ለማከናወን የሚያስችሉና እንደዚሁም ደግሞ በአካባቢ ጥበቃ በቅርቡ የጸደቁ አዋጆች ተግባራዊ እንዲሆኑ የተለያዩ መልእክቶች የተላለፈበት ነው። በተለይም ደግሞ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ጽዱ ኢትዮጵያን ለመፍጠር ባለፉት ሰባት ዓመታት በርካታ ተግባራት እየተከናወኑ መቆየታቸውን ተናግረዋል። እንግዲህ ለአብነ የገጠርና የከተማ የኮሪደር ልማቶች እንደዚሁም ደግሞ የታዳሽ ኃይል ተግባራዊ መሆንና ዘመናዊ የቆሻሻ ማስወገጃ ስርዓቶችም ተግባራዊ ሆኗል። እነዚህ እንግዲህ በአጠቃላይ በተለይ ጽዱ ኢትዮጵያን ከመፍጠር ባሻገር ለሕዝቡ ምቹ የኑሮ ሁኔ አካባቢን ለመፍጠር እንደዚሁም ደግሞ ጤናማን ለመፍጠር የሚያስችል ነው። እንደዚሁም ደግሞ ኢትዮጵያ በዓለም አቀፍ ደረጃ የአየር ንብረት ለውጥን ለመከላከል የገባችውን ቃል ኪዳንም ተግባራዊ ለማድረግ ያስቻላት ነው ይህ እንግዲህ ያስመሰገናት ትልቅ ተግባር መሆኑንም ነው ያነሱት። ማለት ነው እንግዲህ በቀጣይ ይህንን በእነዚህ ስድስት ወራት የሚተገበሩ ንቅናቄዎችን ለማስፈጸምና ተግባራዊ ለማድረግ ሁሉም አካላት፣ ማህበረሰቡ ተሳትፎ ሊያደርጉ እንደሚገባ የተናገሩበት ነው። እንግዲህ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም ደግሞ በተለይ ባለፉት ዓመታት ቆሻሻ የነበሩ ወንዞች፣ የወንዝ ዳርቻዎች አሁን ላይ ጸድተው፣ አረንጓዴ የሆነው አዲስ አበባን ውብ ብትሆን ያስቻለ መሆኑንም ያነሱበት መድረክ ነው ማለት ነው። ባልደረባችን አምራዊት ብርሃኑ በቀጥታ መስመራችን ስለ መረጃዎች እናመሰግናለን። መልካም ቀን። ከባልደረቦቻችን ጋር በቀጥታ ስርጭት አሁንም መረጃዎችን መጋራታችንን እንቀጥላለን። ባለፉት ሰባት የለውጥ ዓመታት በነበሩ ጉዞዎች የሚዲያና ኮሚኒኬሽን ዘርፉ ጉልህ ሚና የተጫወተ ስለመሆኑ ተገለጸ። በኢትዮጵያ የብልጽግና ጉዞ ውስጥ የሚዲያና ኮሚኒኬሽን ሚናና የቀጣይ አቅጣጫዎች ዙሪያ የሚዲያና ኮሚኒኬሽን ባለሙያዎች ክልላዊ ማጠቃለያ የውይይት መድረክ በባህር ዳር ከተማ እየተካሄደ ነው የሚገኘው። ይህንኑ የውይይት መድረክ እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል፣ እንዴት ውለሃል? በዚሁ የውይይት መድረክ ላይ ምን ሀሳቦች ተነሱ? አመሰግናለሁ። እንግዲህ በኢትዮጵያ የብልጽግና ጉዞ የሚዲያና የኮሚኒኬሽን ባለሙያዎች ሚናና አቅጣጫዎች በሚል እንግዲህ በተለይ በአማራ ክልል ባለፉት ጊዜያት በየደረጃው ውይይቶች ሲካሄዱ ቆይተዋል። እንግዲህ በዛሬው ዕለት ደግሞ የማጠቃለያ ምራ ግብር በባህርዳር ከተማ እየተካሄደ ይገኛል። በዚህም በክልሉ ከተለያዩ አካባቢዎች የተውጣጡ የዘርፉ ባለሙያዎች እየተሳተፉ ይገኛሉ። በዚህ ውይይት መድረክም የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ተገኝ ዋል በዚህም በተለይም ደግሞ ኢትዮጵያ ባለፉት ሰባት ዓመታት ባስመዘገበቻቸው የለውጥ ስኬቶች ሁሉ በተለይም ደግሞ የሚዲያና ኮሚኒኬሽን ባለሙያዎች ሚና ከፍተኛ እንደነበር ገልጸዋል። በተለይ እንደ ሀገር የሚሰሩ የመሰረተ ልማት እና የመሳሰሉ የልማት እንቅስቃሴዎችን ለማህበረሰቡ ተደራሽ በማድረግ ከዚህ በተጨማሪም ደግሞ ማህበረሰቡ የሚያነሳቸውን ጥያቄዎች እንዲፈቱ በማድረግ ረገድ የዘርፉ ባለሙያዎች የጎላ ሚና እንደነበራቸው ገልጸዋል። በዚሁ መድረክም በብልጽግና ፓርቲ የአማራ ክልል ቅርንጫ የቅርጫት ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩም ተገኝተው ነበር። እንግዲህ ሀገሪቱ በተለይ ባለፉት የለውጥ ዓመታት በተለይም ደግሞ በዲሞክራሲ ተቋማት አደረጃጀት እንዲሁም በሪፎርም ስራዎች የበርካታ ዓመታት ጥያቄዎች የነበሩ የልማትና የመሰረተ ልማት እንዲሁም የመልካም አስተዳደር ችግሮችን በመፍታት ረገድ እንግዲህ ሀገሪቱ ስትንቀሳቀስ መቆየቷን ገልጸዋል። በዚህ እንግዲህ በርካታ ስኬቶች ተመዝግበዋል ብለዋል። ከእነዚህ ስኬቶች ጀርባ ደግሞ የሚዲያና ኮሚኒኬሽን ባለሙያዎች ሚናቸው ከፍተኛ እንደነ እንደነበር ገልጸዋል ማለት ነው። በዚህም ረገድ እንግዲህ በተለይም ደግሞ ሀሰተኛ መረጃዎችን በማጥራትና እውነተኛው መረጃ በማህበረሰቡ ተደራሽ በማድረግ ረገድም እንግዲህ የበኩላቸው ሚና እየተወጡ እንደሚገኙ ነው የገለጹት። ማለት በቀጣይ ጊዜያትም እንግዲህ ከፊታችን በቀጣይ አመት እንግዲህ ሀገራዊ ምርጫ ይካሄዳል። በዚህ ምርጫ በተለይም ደግሞ ተፎካካሪ ፓርቲዎች ተሳታፊ የሚሆኑበትን ዘገባዎች በተከታታይ በመስራት እንዲሁም ደግሞ ምርጫውም ገለልተኛና ፍትሐዊ በሆነ መልኩ በሚካሄዱበት ዙሪያም እንግዲህ የኮሚኒኬሽንና የሚዲ ባለሙያዎች ሚናቸው እንዲወጡ ተጠይቀዋል። ከዚህ በተጨማሪም እንግዲህ ሀገሪቱ በቱሪዝም ዘርፍ እንግዲህ በርካታ ስራዎችን እያከናወነች ትገኛለች። በዚህ ረገድ በሀገሪቱ በተለያዩ አካባቢዎች የሚገኙ የቱሪስት መዳረሻዎችን በስፋት በማስተዋወቅና ለቱሪስቶችና ለጎብኚዎች ምቹ ሁኔታን መረጃዎችን በመስጠት ረገድ እንግዲህ ሚናቸው እንዲወጡ የቀጣይ አቅጣጫዎች ናቸው። ከዚህ ባሻገር እንግዲህ እንደ ሀገር የተለያዩ ፖሊሲና የተለያዩ መመሪያዎች ይወጣሉ። እነዚህም ፖሊሲዎችና መመሪያዎችን በሚወጡበት ወቅትም እንግዲህ ለማህበረሰቡ ግንዛቤ ከመፍጠር እነዚህም ፖሊሲዎችና እነዚህ መመሪያዎችን ማህበረሰቡ እንዲያውቃቸው በማድረግ መረግደገድ የሚዲያና ኮሚኒኬሽን ባለሙያዎች ከፍተኛ ሚና እንዲወጡም ተጠይቋል። እንግዲህ በተለይም በክልሉ ያለውን የሰላምና ፀጥታን ወደ አንጻራዊ ሰላም እንዲመለስም ስለ ሰላም በመስበክ ሀገራዊ ትርክት ግንባታ ላይ እንግዲህ በማህበረሰቡ ዘንድ እንዲሰርጽም የበኩላቸውን ሚና እንዲወጡ የተጠየቀበት መድረክ ነው የነበር። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል፣ ስለ መረጃዎች እናመሰግናለን። መልካም ጊዜ ይህ ዜና ኢትዮጵያ በቀጥታ ስርጭት የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች ይናገራችሁ አሜሪካ ኤርትራን ጨምሮ የአስራ ሁለት ሀገራት ዜጎች ወደ ሀገሯ እንዳይገቡ አገደች። ፕሬዝዳንት ዶናልድ ትራምፕ ይህንን ማድረግ የሚያስችል ትዕዛዝ ላይ ፊርማቸውን ስለማኖራቸው ተዘግቧል። በዚህ ትዕዛዝ መሠረት የኤርትራ፣ አፍጋኒስታን፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ ሀይቲ፣ ኢራን፣ ሊቢያ፣ ማይንማር፣ ሱዳን እና የመን ዜጎች ሙሉ በሙሉ ወደ አሜሪካ አይገቡም ማለት ነው። ትራምፕ ይህ የጉዞ እገዳ የተጣለባቸው የአሜሪካና ህዝቧን ብሔራዊ ደህንነትና ፍላጎት ለማስጠበቅ ሲባል ስለመሆኑ ተናግረዋል። በሀገራቱ ዜጎች ላይ ወደ አሜሪካ እንዳይገቡ የተጣለው የጉዞ እገዳ ከቀጣይ የሰኞ ጀምሮ ተግባራዊ እንደሚሆን ይጠበቃል። ከዚህም በተጨማሪ ብሩንዲ፣ ኪዩባ እና ቬንዙዌላን ጨምሮ ሰባት ሀገራት ዜጎች ከፊል የጉዞ እገዳ ተጥሎባቸዋል ተብሏል። ፕሬዚዳንት ትራምፕ በ2024 በፈረንጆች አቆጣጠር መሆኑ ነው ፕሬዚዳንታዊ ምርጫ ቀስቀሳቸው ወቅት የጉዞ እገዳዎች እንደሚጥሉ ቃል ገብተው እንደነበረ የዘገበው አልጀዚራ ነው። የኢራን ሃይማኖታዊ መሪ አያቶላ አልሃሚኒ ዩናይትድ ስቴትስ አዲስ የኒክሌር ስምምነት ለማድረግ ያቀረበችውን ሀሳብ ውድቅ አደረጉ። ኢራን ዩራኒየምን ማበልጸጓን እንደምትቀጥልም አያቶላ ገልጸዋል። የአሜሪካ ሪፖርቶች እንደሚያመላክቱት ኢራን ለኒክሌር ነዳጅም ሆነ ለኒክሌር የጦር መሳሪያዎች ጥቅም ላይ ሊውል የሚችለውን የበለጸገ ዩራኒየም ምርት በሙሉ እንደምታቆም ነው። አያቶላ የዩራኒየም ማበልጸግ ለኒክሌር ፕሮግራማችን ማዕከል ነው ያሉ ሲሆን የአሜሪካ መሪዎች የኒክሌር ፕሮግራም እንድንተው ያለማቋረጥ ቢጠይቁም ይህን ለማድረግ አሜሪካ ተስፋ ስልጣን የላትም ብለዋል። ኢራን በሀሳቡ የማትስማማ ከሆነ በአሜሪካና በእስራኤል ወታደራዊ እርምጃ ሊወሰድ እንደሚችል ትራምፕ ኢራንን አስጠንቅቀዋል ሲል የዘገበው ቢቢሲ ነው። ወደ ሌላኛው ዓለም አቀፍ ዘገባ ስንሻገር የሩሲያ ፕሬዚዳንት ቭላድሚር ፑቲን ለዩክሬን ጥቃት ምላሽ እንደሚሰጡ ዛቱ። ፑቲን ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር 75 ደቂቃ ያክል የፈጀ የስልክ ውይይት ባደረጉበት ወቅት ነው ይህንን የተናገሩት። ውይይታቸውም የዩክሬን ሰው አልባ አውሮፕላኖች በሩሲያ አየር ማረፊያዎች ላይ ላደረሱት ድንገተኛ ጥቃት በቅርቡ ተመጣጣኝ ምላሽ እንደሚሰጡ አረጋግጠዋል። በዩክሬንና ሩሲያ መካከል ሰላም ማውረድ የሚደረገውን ጥረት ያደናቀፈ ነው የተባለው ይሄው የኪየብ ጥቃትን ተከትሎ ፑቲን ድርጊቱን አሸባሪነት ሲሉ ነው የተቹት። ሩሲያና አሜሪካ ከዩክሬን ቀውስ በተጨማሪ የኢራን የኒውክሌር መርሃ ግብር ለማስቆም በጋራ እንደሚሰሩ ቢቢሲ ይዞት በወጣው መረጃ አስታውቀዋል።